የአቶ ዳንኤልን ፋይል ሲጎረጉር ዛሬ ማለት ነው። ዳንኤልና ሶስዬ ይሁላችሁ። እንግዲህ አንድ ሚሊዮን ፎሎወር ሲገባ ቲክቶክ ሲሸለም ያለው ላብላብ የሚለው ለቅሶ ማለት ነው። በብራት አሸንፋለሁ አላሸንፍም ብሎ ማለት ነው። ሚስት ከጎኑ ሆነ ማለት ነው። ይውለትማ ይውለትነት ሚስቱ ጋር እንዴት እንዴት አይነት ክብር እንዳለ አሁን ይሄን ክብር ትተህ አንተ የቡቡዬ ሚስት ትመኛለህ። የማይሆነውን፣ ዳንኤል የማይሆነውን በዚህ ክብርህ ብትወል ይሻላል። እንዲ እዩት እስኪ እዩት እስኪ። እንዲ ምን አስባችሁ ነው እናንተ አሁን? እንዲ እዩት ላብላ ብሎት እዩት። እሷ እስኪ ሶስትና ነው ይዋት፣ አሸነፈልኝ አላሸነፈልኝ እያለች ማለት ነው። ይሄ ጌሙ ማለት ነው። ይሄንን ጌም አሸንፎ የቲክቶክ አዋርድ እንትን ተሰጥቷል። ኢንስታግራም ላይ ሄዳችሁ ማየት ትችላላችሁ። ደስታው ብዛት አለቀሰ አለቀሰ። አይዞ አይዞ ዳንዬ። ወይኔ ሀይሚ የለችም፣ ሶፍት እንድትሰጠው ሶፍት መስጠት ነበረባት። ሀይሚዬ ይ ይኸው ሶስዬን ጉድት አድርጎ ሚስቱን ባለቤቱን ማለት ነው። እዩት። አይ ወድሽ ይሆናል ለአንቺ ቦታ የለው ይሆናል ስትል፣ ትላንት የኛ ልጅ ማለት ነው ባሏን ስታስጠቆር፣ የኛ ልጅ ይኸው እሷ ምን እንዳረገ ይዩት። እችት ዋንጫዋ ማለት ነው ዋንጫ ተሸልሞ ደስ ብሎት በደስታ ኢንስታግራም ላይ ነው ቤተሰብ ያገኘሁት። ደሞ ጌታ ምትሆኑ እናትሎ አይታችሁትም ሊሆን ይችላል። እኔ ግን አላየሁትም። ዛሬ ነው ያየሁት። ይኸው ለቅሶ ለቅሶ ሲለው ዳኒ አይዞህ አይዞህ አይዞህ አይዞህ አይዞህ። አይሚየለት ምን ጽሁፍ ታሰጥም እንዲ ብሩክስ ያለቅስ እያየህ ነው ላይ ማንኛውም ማለት ነው እያየህ ነው ስታለቅስ የሰው ሚስት ሳይሆን አንተ ወይ ጉድ ጉድ እኮ ነው አረ፣ እንኳን ደሳለህ ግን እንኳን ደሳለህ እቺ ዋንጫ ለሃይሚ እንደምትሰጣት ተስፋ እናደርጋለን። መቼስ ከዛ ብሩክ ሃናት ክን ይልሃል ግልግል ረፍ እና ሶሲዬ እያለችም ይኸው አያችኋ፣ ከሌላ ሴት ጋር ፎቶ ይነሳል ምናምን። የሚዲያ ሰው ስትሆኑ እንደዚህ ነው። እጅ ልጃሁን አታቋትም፣ የታቋታላችሁ ግን ከእሷ ጋር ይኸው እንደዚህ ፏፍሽ ያለ ነው። ሶሲዬ ይመጭሽ የኔ ፈገግታ፣ እንዲህ እኔ በጣም የምወዳት በነገራችን ላይ ማለት ነው። ብዙዎቻችሁ የሌላትን ስም ትሰጧታላችሁ፣ ግን ማለት ነው አንድ ወንድ ልጅ ጥንካሬያችሁን ሁኔታችሁን አይቶ ነው ከጎናችሁ የሚሆነው፣ ዝም ብሎ አይደለም። በነገራችን ላይ ማለት ነው ሰው እንደ ሶሲ ለመሆን መሞከር አለባቸው። አንድ ሴት ሀይሜን አወቃችሁና ሀይሚ ጀግና ሀይሚ ጀግና አትበሉ። ጀግና ሴት አለ በየቤቱ በየቤቱ እኔም አለው። ጀግና ሴት ነኝ። ሰው ሀይሚ ተብዬዋ ደግሞ ማለት ነው የኔ ቆንጆ የኔ ልዕልት ባልሽን ማለት ነው አኩሪን፣ እስኪ እስኪ አኩሬን ባልሽን ማለት ነው እንደ ባል እንደ ባል አድርጊው፣ ብሩኬም ደግሞ ልክ እንደ ባል እንደ ፍቅረኛ ሁንላትና ማለት ነው እስኪ እንደው በቃ ተስተካከሉ። እስኪ ቆይ እናንተ ከልጅነት ውጡ። እስኪ እስኪ ዋቸው ሶስና ዳኒን

አናቀው ማናየው ነበረ በነገራችን ላይ ከአንዱ አንዱ ሲሆን ያው ዩቱብ ስራ ጥሩ ይመጣል ግን ማስና ነው። አንዳንዶቻችሁ ሰው ላይ ጥላቻ ያለባችሁን ብታነሱ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እዚህ ጋር አሁን ሶሲ ስለመጣች ሀይሜም ብዘቀዝቁ ምንኔም ብዘቀዝቁ ምንም ሶሲ ስለሶስነቱ አትለወጥም፣ ቡርኬ ከቡርኬነቱ አይለወጥም። እናንተ ደግሞ ቅጣ። እናንተ ሶሲን ወይኔን ስለዘቀዝቃችሁ እኛ ስለ ሀይሚ ማውራታችንን አንተውም አናቆም አናቁም። አንድ ሰው የሚወራለት የራሱ የሆነ ወይም ያስተካክለው ነገር ሲኖር ወይ ጥሩ ነገር ሲኖረው ነው የሚወራው። ስለዚህ እኛ ከሀይሚ ጥሩ ነገር ስለምንፈልግ ሃያ አራት ሰዓት ማውራታችንን አንተውም አናቆም አራት ሰዓት ነው። ምክንያቱም ከብሩክ ጋር ከሀይሚ ጋር ብዙ ነገር ለምደናል። ብዙ ፍቅርም በሉት ጨዋታም በሉት ምንም በሉት ለምደናል። ስለዚህ ያለ ማዳችን ቀርቶ ብናል ያለ ማዳችን የቀረብንን የቀርብን ወደኛ እንዲያመጡልን እኛ ሃይሚ ብሩኬ ከማለት ወደኋላ አንልም። ቤተሰቦች እየመረራችሁ ዋጥ አድርጉት። ምንም ማድረግ አይቻልም። ሀይሚዬ፣ አሁን እንደው እስኪ ከሶሲ ተምረሽ፣ ብሩክዬ ከዳኒ ተምረህ፣ እንደው ፍቅር ፍቅር ተሰጣጡና፣ እስኪ እንደው ሰውም ግርም ይበለው። እንደው ብሩክም እስኪ እንዶ ወስን ወስነህ በቃ ወይ ፍቅረኛ ነሽ ወይ በቃ ጀስት ፍሬንድ ነሽ በላት። በቃ ሀይሚም እንደዚህ አንድ ሴት ባየ ቁጥር እንደዚህ ከምትከራከር፣ ቁርጡን ንገራት፣ ልብ ውስጥ ያለውን ቁርጡን አሳውቃት ብሩክ። ይሻላል እንደዛ አሁን እኮ እሷ ባለፈውም እኮ እኔ እኮ የማን እንደሆን እንኳ አላቅም ብላለች። ምናልባትም እኮ ምን ይታወቃል፣ ዳኒንም አስባ ሊሆን ይችላል። ምን ይታወቃል እንዴ፣ ሴት እኮ ናት። ምን አስባችሁ ነው ሆ እንዴ የማን ዶ እንኳን አላቅም እያለች ኮንፊደንስ እንዲኖራት አድርጋት ብሩክ በውስጥን ቢሆን ለኛ አትንገረን፣ ለኛ ተው፣ ግን በውስጥ እንኳን ኮንፊደንስ እንዲኖራት ያለህን ሀሳብ የውስጥን ስሜት ንገራት። እኛ መቼም ጥለህ እንደማትጥላት ነው እኛ የምናውቀው። እኛ የምናውቀው እሱን ነው። በምናየው ልክ ነው እኛ የምንፈርደው። ቤተሰብ ግን ምን አባቱ በቃ ከዚህ በኋላ ምን ሺህ ሺህ ጊዜ አይኖር፣ አንተው ነው ያልከ፣ ሺህ ጊዜ አይኖርም አይደለ? ስለዚህ ሀሚዬ ምታፈቅራት ከሆነ ሀይሚዬ አፈቅርሻለሁ በቃ በተግባር በላት። ይህን እንድትላት ነው የምትፈልገው እያሉ ነው ብዙ ሰዎች ማለት ነው። ስለዚህ በላትና ገላግላት። ከዛ አንድ ፊቱም ብሩኬ ባህሌ ነው ትበል እና ትገላገል። አሁን እኮ እኔ እኮ ይም አንድ እንኳን አላቅም ትላለች። አንዴ አንዴ ማንም ያገባይ ትላለች። አንዴ ብዙ ነገር እና አንዳንድ ጊዜም ያው በሀይምም ቆም ብላቸው፣ በሀይሚም ስንፈርዱ በጥቅማጥቅም ብቻ ባል ይሆናል ብሎ ማሰብ ትንሽ ይከብዳል። ቤተሰብ አንዳንዴ ማለት ነው አሁን ቆም ብዬ ሳስበው ከዳኒና ከሶሲ ካለው ነገር ሳይ ማለት ነው አሁን ዳኒና ሶሲ የአራት ዓመት ፍቅረኛ ነው ተባብሎ ነው የሚያወሩ ያሉት የአራት ዓመት ፍቅረኛ ነው። ሁለት ዓመት ምንም ሳንግባባ፣ እየተጣላንም፣ ጥፋታችንም እየተደጋገፍን አንቺ አጠፋሽ እኔ አጠፋሽ እየተባባልን ሁለት ዓመት ቆየን። አሁን ደግሞ በሁለት ዓመት ደግሞ በጥሩ ሁኔታ ላይ እያለን አብረን ኖረናል አለች። ይሄ ምንድነው? ፍቅሩን ስለገለጸላት አሁንም ያገባት ዜትና ስለዚህ ዳንዬ ከሃይሚ ላይ እጅህን አንሳ፣ እጅህን አንሳ ከሃይሚዬ ላይ ሃይሚዬም ወደ ራስሽ ተመለሽ፣ የራስሽን ገንዘብሽን ሰብስበሽ በቃ በረ። የራስ ገንዘብ ነው የሚያኮረው፣ የሰው ገንዘብ ምንም አያኮራ። አሁን ከሶሲ እንደው እንደው እንዲህ እንደዚህ ሙጭጭ ብላ የምትወደውን ባሏን ሶሲ ትለቅልኛለ ብለሽ ነው አሁን አገቧለሁ ምናምን ብለሽ የምትፎክሪው ሃይሚ? ካገባሽ ይኸው ብሩክን አታገቢውም እንዴ ብሩክን አግቢው ካገባሽው እንዴ የሰጠንሽ እኛ የመረጥንልሽ ምርጥ ወንድማችን ከዛ እናንተ ፒስ ስትሆን እኮ እኛም ፒስ እንሆናለን እንዴ አሁን እዚህ ጋር በቃ የሌለ የቱርክ ሀራካት እያሳየ ምናምን እየተጫወተ ነበር ዳኒ ያለው ማለት ነው ይሄ የሽልማቱ ጊዜ ቲክታክ ላይ ቲክታክ ላይ ነው ያዩት እና ባይዘወይ ደስ ይላል ፍቅር እንደዚህ ሲሆን ደስ ይላል ግን ደግሞ እኛ ቤት ደግሞ ፍቅር በጭቅጭቅ የሆነብን ምን እናርግ ታዲያ። ስንናገር ተናጋሪ እንባላለን፣ እንሰድባለን። እንሰድብ ምንም አይመስለን እኛ ልጃችን ወደ ትክክለኛው መንገድ ገብቶ ሀይሚም ሆነ ብሩኬም የድሮቸውን ጸባያቸው እንዲያመጡልን ነው የምንፈልገው። እኛ ይሄ ስድብ፣ ይሄ ንትርክ አስጣልቶናል። የምሬን ነው እንዴ ብሩክ እንኳን ተሳድቦ አያውቅም። ብሩክ ይጮሃል እንጂ ተሳድቦ አያውቅም። ሀይሚን አትሳድበው፣ ሀይሚን ትሳድባለች። የስድብ ካራክተሯ ምን ይሁን አላውቅም። እሱን ፈጣሪ ውቅ በኋላ ስትነግረ እናውቀዋለን። ሌላው ደግሞ እንዲያው አንቺ ልጅ ሲታረቁ ምን ብለሽ ታወሪ ነበር ካላችሁኝ እንዴ ሲታረቁ ደግሞ የሚያወሩትን ነገር ነው። የኔ ፍቅር ካለች ው የኔ ፍቅር አለች። ሀይምዬ ብሩክ የኔ ውድ ካለ ው ብሩክ የኔ ውድ አለ። በቃ እሰይ እንኳን ታረቁ። ነ ምን ያገባኝ እኔ ሲታረቁ ሳይታረቁ ነ ምን ያገባኝ እኔ። ያየሁትን ነው ማወራው፣ ያላየሁትን አላወራ እኔ እኮ አዲስ ነገር ፈጥሬ በኋላ ሶኬ በኋላ ሲታረቁ ምን እላለሁ ብዬ አስባለሁ። አሁን ላይ እየተጨቃጨቁ እየተሰዳደቡ እያያችኋቸው ነው። የሚሰዳደቡትን ነገር ነው የምነግራቸው። በቃ የሚሰዳደቡትን ለምን ትሰዳደባላችሁ ነው ያልኩት። ስለዚህ ሲታረቁ ምን አወራለሁ? ምን ያሳፍረኛል? እኔ ፈጥሬ ላጣላቸው አላልኩኝ። ሄጄ ሄደሽ አጠያቸው እንዴ እኔ ስላልኩ ነው እንዲህ ብሩኬ የሚጠራው? እኔ ስላልኩ ነው እንዲህ ሃይሚ የምትጣለው? ራሷ እኮ ጭንቅላት አላት። ይሄን ያህልማ እንደማታስብ ሰው አታድርኩ እንዴ? ምን አስባችሁ ነው በሰው ላይ እንዲህ የምትመራው? እሷ እና እኔ ስላልኩ አይደለም የሚጣሉት። ሰው ግን ዳኒና ሶሲ በጣም ይከባበራሉ፣ ለማለት ያክል ነው። ስለዚህ የእኛም ልጅ ብሩኬም ፍቅር ክን ግለጽ በቃ ምንም ከዚህ በኋላ እንግዲህ ምንም ልናደርግ ልንረዳ አንችልም። አሁን እኮ ብሩኬ ማለት ነው ነገ ጠዋት መጥቶ ሀይሜን ተናገራችሁብኝ ማለቱ አይቀርም። ወይኔ አንዳንዴ መሳቅ ነው የምሞተው። እግዚአብሔር ማርያምን ሳልወድ በግድ ነው የምለፈልፈው። የምሬ ነው። ለመስላች ኮመንት ላይ የሚጽፉት ነገር ነው የሚያስለፈልፈኝ። ወይኔ የቴጀ ልሳቅ ለዛ ነው እንጂ እውነት ማውራት ፈልጌ አይደለም። የዳኒና አሁን ፈልጌ ጉርጉር ያመጣሁት ይህንን አውቄ ነው ያመጣሁት። ምክንያቱም አንዳንዶቹ የሚጽፉ ጽሁፍ አሁን ዳኒ አሁን ሀይሚ ማለት ነው የስራ ሰው አይደለች። አሁን ዳኒ ማለት ነው ዋንጫ አግኝቷል። ስለዚህ አሁን ብሩኬ ጋር ዋንጫ የለም፣ መኪና ነው ያለው። ስለዚህ ዋንጫ ፈልጋን የሄደችው ሀይሚ ምን ታመጣላችሁ? ዳኒም ፈልጋ ሳይሆን ሀይሚ ማለት ነው ዋንጫ ፈልጋ ነው። ዋንጫ ተመርቋል። ዋንጫ ተሰጥቶታል። ስለዚህ እንዲ ንግስቷ ታዲያ ዋንጫ ግንታ ነው እንዴ? ብሩክ ጋ መኪና ነው ያለው በቃ። ስለዚህ ዋንጫ ወዳለበት እየሄደች ነው። አሁን ዋንጫውን በእጇ ታስገባለች። ከዛ ሶሲ ደግሞ ማለት ነው ሶሲ፣ ምን መኪና ዳኒም አለው ብሩክ ጋ መኪና እንዳለ ይ ሶሲ ሶሲ ምንም ዝም ብላ ነው ሶሲ ሶሲ ባሏን ባሏን ታስለቅቃለች። ዝም ብላ ልታስቀማ እንዴ? ሳቋ ብቻ ይበቃል። ሶሲ ሆ ምን አስባችሁ ነው ምዘቀዝቋት ምሰድቧት ሴትኛ ዳር የምትሏት ት አታቁም እናንተ። ከዳኒ ውጭ ወንድ ከማንጋ ተለጥፋ ይታችኋል? ይሄ ብሎግ የሚሰራ ምናምን እንዴ? ኢትዮጵያ ላይ ካልተሰራ አይኖርም፣ ካልተሰራ አይኖርም። ሩዝ እየበሉ አይደለም የሚኖሩት፣ እንጀራ ነው እንጀራ። እንድ እንጀራ ሀያ ብር ገብቷል። እሺ ጋይስ እና ተኬር አድርጉት የምትሳደቡትን አንዳንድ ሴቶች ላፋችሁ ለከት ይኑራችሁ። የራሳችሁን ስብእና አምጥታችሁ ሰው ላይ ልጥፍ አታድርጉ። የሚያስቅ የሚያስቅ ኮመንት የሚጽፉ ሴቶች አሉ። የራሳቸው ያሳለፉትን የሚያወሩት ማለት ነው። ከወሬው ጋር አይገናኙ። የራሳቸው ያሳለፉትን የራሳቸውን ስታይል እያመጡ ኮመንት ስር ይጽፋሉ። ስለዚህ ሶሲና ዳኒ ጀግናዎች ናቸው። ብሩኪና ሀይሚ ጀግናዎች ናቸው ለራሳቸው ግን የሰሩት ቪዲዮ የሰሩት የተነጋገሩት ቃላት ጀግና እንዳያረጋቸው እያደረጋቸው ነው። ሶሲ እስኪ አንድ ቀን ዳኒን ማለት ነው የሚያዋርድ ነገር ተናግራለች? ሶሲ አንድ ቀን አንድ ቀን ተገናኝተው ቪዲዮ ሰርተዋል። ረፌ ታው ምናምን ነው እንጂ የተባባሉት እንደ ሀይሚ ማለት ነው አልተሳደበችም ባሏን ሶሲ እና ታዲያ እንዴ ጀግና ሴት ማለት እንዲ ነው። ይህ ነገም አቅፈውን ነገም ስበውን ባሌንማ አፍን ምን ነው ብር ባይመጣ ይቀርም፣ እንዲ ስለዚህ ሶሲያችን ማለት ነው ምርጥ ምርጥዬ። እንዲ ዳኒን ዝም በልፋክህ ምናምን ና ያለችው ይህ እንደዚህ ሀፍት ከፍታል ምናምን አላለችም። ዘግ ትላለች የኔ ሴትዮ ልጅ እኮ ዘግ ትላለች። ስለዚህ የሚያስጠላ ቃል ማውጣት ጥሩ አይደለም። አቃጥሎኝ ሳይሆን እኔ እየገረመኝ ነው የኮመታተሮች የሀይሚ ንግግር ግን ነግራችኋለሁ። ገና ገና እነግራችኋለሁ። ገና ማለት ነው የዳኒ ከዋንጫ ውጭ ምን እንዳለ። ከዛ ሀይሚ ያሁን ዋንጫዋን ይዛ ለመሄድ ነው ወደ ዳኒ የመጣችሁ። ሌላ ምንም አዲስ ነገር የለውም በቃ። ምና ይሆናል። እሱንም ቤተሰቦች ይሄን ይመስላል፣ ዛሬ ይዤላችሁ የመጣሁት ቪዲዮ ዛሬ ማለት ነው። በኮመንታተሮች እንትን ነው ቪዲዮ የሰራሁት ማለት ነው። ዘና ምትሉ ቤተሰብ አላቸው ደግሞ ዘና በሉ። ነገ አዲስ ቀን ነው። ነገ ሌላ ቀን ነው። ነገ ሃይሚና ብሩክ ኬፒስ ሆነው ይመጣሉ። ይሄ ልብ እያወቀ ምን አቃጠለኝ? እኔ ለምን እቃጠላለሁ? ተቃጠልሽ ለምትሉ ሰዎች ማለት ነው። ቡቡ እንደ ሁሌም ይመራችኋል። ቡቡ እንዲህ የእናቱ ልጅ ቀብራራ ያጣ ኖረ ዘናጭ ከልጅነቱ እስከ እውቀት እስከ እድገቱ ድረስ ዝንጥ ያለ ኩርት ያለ ኩሩ፣ እንዴ የኔ አንበሳ ቤት አግኝቸው፣ ባገኘውማ አሳየችው ነበርኩ እንደው ዛሬ በኮመንቶች ነው ቪዲዮ የሰራሁት። የምሬ ነውነት አራካታቸውን እንዲህ አረገኝ ሴትዮ እንዳሰማይ ድምፅ ቃስ እያልኩ ነው ያወራሁት። ለማንኛውም ብሩግና ሀይሚ በሰላም ያምጣችሁ። ሶሲና ዳንዬ በዚህ መልኩ ፏፈሽ ብላችሁ ሰርጋችሁን ለመብላት ያብቃል። ብሩጌና ሀይሚ ሚዜ ይሆናሉ። በዚህ አጋጣሚ ቤተሰቦች መጥፎ መጥፎ ነገር ባታወሩ ጥሩ ነው፣ ይሻላችኋል። እነሱ እንደሆኑ ነገ አብሮ ናቸው፣ ነገ አንድ ላይ ናቸው። አይገርማችሁ፣ እኛ ነና ጀብጅበን የምንቀረው። ስለዚህ ችግር የለም እኛም ሰብስክራይብ አግኝተናል። በነገራችን ላይ ሰባት መቶ ሰብስክራይብ ሰታችሁኛል። አመሰግናል እውነት እውነት ቴንኪው ቴንኪው በጣም ብሩኬን ሀይሚ አሁን ከስጣሉ ጀምሮ ሰባት መቶ ሰብስክራይብ ሰታኝ አመሰግናሉ። አንድ ሺህ አስገቡኝ። አስራ ስምንት ነኝ፣ አስራ ዘጠኝ ልግባ። በቃ በዚሁ አጋጣሚ ማለት ነው ሶ ምንም አዲስ ነገር እኔ የፈጠርኩት ነገር የለም በሀይሚ እና በብሩኬ መካከል ቢለያዩ ደስ ይልሻል ምናም እኔ ለእኔ ምንም ደስ የሚለይ ነገር የለም። ምን ምን ምን እጠቀማለሁ አገኛለሁ ምንም ያው ነው አዲስ ነገር የለም። ተጣሉም በእነሱ ቪዲዮ ነው የምሰራው፣ ተታረቁም እኔ በእነሱ ቪዲዮ ነው የምሰራው። ሌላ ሰው ቪዲዮ አልሰራም ስለማልፈልግ፣ ስለማልወዳቸው ሌሎች ቅር እንዳይላቸው ይቅርታ፣ ሌላ ዩቲበሮች ቅር እንዳይላቸው። እኔ ቡቡዬ የሌለበት ቪዲዮ መስራት በጣም ነው የሚያስጠላኝ፣ በጣም በጣም በጣም ያስጠላኛል። ቡቡዬ ያለበትን ብቻ ነው ወዶ ሼር ኮመንት የፈለግኩትን እሱ የተለጠፈ በቦታ ነው እራሱ ገብቼ ማየት የምፈልገው። ከዛ ውጭ አላይም አላይም። መብቴ ነው ደግሞ መብቴ ነው እና ደህና ሆኖ ቤተሰቦች ወዳቸዋለሁ። ባይ ባይ! ወይኔ